ሰላም፣ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋ አይጠገብ ነኝ አብራችሁን ቆዩም። ተመራቂ የአድማ መከላከል ፖሊስ አባላት ህገ መንግስታዊ ኃላፊነታቸውን በመወጣት ሰላምን እንዲያስከብሩ የሰሜን ጎንደር ዞን አስተዳደር ጠየቀም። የ33ኛ ዙር ተመራቂ የአማራ አድማ መከላከል ፖሊስ አባላት በሰሜን ጎንደር ዞን ደባርክ ከተማ አቀባበል ተደርጎላቸዋል። ደረጀ ደረበው ተጨማሪ ዘገባ አለው። ለጸጥታ መዋቅሩን አቅም ለማጠናከርና በክልሉ ያጋጠመውን የጸጥታ ችግር ለመቅረፍ ምልምል የአድማ መከላከል ፖሊስ አባላት ተመርቀው ሰራዊቱን ተቀላቅለዋል። ሰራዊቱን የተቀላቀሉ የአድማ መከላከል ፖሊስ አባላትም የተገኘውን ሰላም ወደ ዘላቂ ሰላም ለማሸጋገር በሚደረገው ጥረት የበኩላቸውን አስተዋጽኦ ሊያደርጉ እንደሚገባ የሰሜን ጎንደር ዞን ምክትል አስተዳዳሪና የንግድና ገበያ ልማት መምሪያ ኃላፊ ቢምረው ካሳ ተናግረዋል። ወደ ዞናችሁ ስትመጡ ከዚህ በፊት ያሉ የጥምር ኃይላችን ወኔ፣ አቅም፣ ተነሳሽነት የበለጠ ጉልበት እንደምትሆኑ እና ተቀናጅታችሁ አሁን ያለውን የዞናችን አንፃራዊ ሰላም የበለጠ ከፍ እንደምታደርጉ ዞናችን በጽኑ ያምናል። የደባርቅ ከተማ አስተዳደር ከንቲባ ጽህፈት ቤት ኃላፊ ሞላልኝ ሐምሳሉ ተመራቂ የአድማ መከላከል ፖሊስ አባላቱ የተጀመሩ የልማትና የመልካም አስተዳደር ስራዎች ተጠናክረው እንዲቀጥሉ ሰላምና ደህንነትን በማረጋገጥ የበኩላቸውን አስተዋጽኦ እንዲያደርጉ ጠይቀዋል። በዞናችን እንዲሁም በከተማችን በሚኖራችሁ ቆይታ ከማህበረሰቡ ከአመራሩ እንዲሁም ከመላ የጸጥታ መዋቅሩ ጋር በጋራ በመቀናጀት የተጀመረው ሰላም መረጋጋት ዘላቂ ሆኖ እንዲቀጥል የተጀመሩ ልማቶችና የመልካም አስተዳደር ስራዎች ዘላቂ ሆነው እንዲቀጥሉ ከፍተኛ አስተዋጽኦ እንደሚኖራችሁ ባለሙሉ ተስፋ ነን። አባላቱ ቃል የገቡበትን ህገ መንግስት በማስጠበቅና ህዝባዊ ወገንተኝነትን በመላበስ የቀደመ የሰራዊቱን መልካም ስምና ታሪክ ማስቀጠል እንደሚጠበቅባቸው የሶስተኛ ሻለቃ ስድስተኛ ሻምበል አዛዥ ዋና ኢንስፔክተር ከፍ ያለው አቡሃይ ገልጸዋል። ማህበረሰቡ ለጸጥታ አካሉ አጋጅ ነው ደጋፊ ነው ሲዋጋ አብሮ የሚዋጋ ሲበላ አብሮ የሚበላ ሲጠጣ አብሮ የሚጠጣ መልካም ማህበረሰብ ነው ሰልጣኞቹ ጋር የሚጠበቀው የማህበረሰቡን ባህልና ወግ ማክበር የአድማ መከላከልን ህግና ስርዓት ማክበር ለአብነት መስከረም ስድስት መስከረም ሰባት በተደረገ ውጊያ ላይ ደባርቅን አላስደበርንም። እኛ ደባርቅ ላይ መዝረፍ አልቻለም፣ ደባርቅ ላይ እግር መትከል አልቻለም። የነበረው አድማ መከላከል ጀግናም ስለነበረ ጥምር ኃይሉም ህዝቡም አጋጃችን ስለነበረ ጠላትን በዚህ መልኩ ደባርቅን ጠላት መንካት አልቻለም። ተመራቂ የሰራዊቱ አባላትም በበኩላቸው የተጣለባቸውን ህገ መንግስታዊና ሀገራዊ ኃላፊነት በመወጣት ዘላቂ ሰላምን ለማረጋገጥ በሚደረገው ጥረት አጋዥ እንደሚሆኑ ገልጸዋል። የአየር ጸባዩ ከባድ የሆነበት ሰዓት ያንንም ተቋቁመን እዚህ ለየጭቀን ደርሰናልና ከዚህ በኋላ ለአማራ ክልል የደፈረሰበት የሰላም ጸጥታውን በአጭር ጊዜ እናስመልሳለን ብለን እናስባለን፣ እናረገዋለን። ከማህበረሰቡ ጋር እጅና ጓንት ሆነን መስራት ያለብን እኛውን ከማህበረሰቡ ጋር እኩል ሁነን አንድነት ፈጥረን እኖራለን ብለን እናስባለን። በቀጣይም የጸጥታ መዋቅሩ ለሚያደርገው እንቅስቃሴ ማህበረሰቡ አጋዥነቱን አጠናክሮ እንዲቀጥል ጥሪ ቀርቧል። በምሽት የሚፈጠሩ ወንጀሎችን ለመከላከል በብሎክ ተደራጅተው አካባቢያቸውን እየጠበቁ መሆኑን የጎንደር ከተማ ነዋሪዎች ተናገሩ። ዘላቂ ሰላምን ለማረጋገጥ የማህበረሰብ አቀፍ ወንጀል መከላከል ስራዎች ላይ ትኩረት አድርጎ እየሰራ መሆኑን የከተማ አስተዳደሩ ሰላምና ጸጥታ መምሪያ አስታውቋል። አዲስ አለማየሁ በዝርዝር ተመልክቶታል። በጎንደር ከተማ ጨለማን ተገን በማድረግ የሚፈጸሙ ዝርፊያ እገታና መሰል ወንጀሎችን ለመከላከል ማህበረሰቡን ያሳተፈ የብሎክ አደረጃጅቶች ተጠናክረው ቀጥለዋል። በከተማ አስተዳድሩ ምልከታ ባደረግንበት ማራኪ ክፍለ ከተማም በብሎክ ተደራጅተው አካባቢያቸውን ሲጠብቁ ያገኘናቸው ነዋሪዎች በምሽት የወንጀል ተግባር እንዳይፈጸም በቅንጅት እየጠበቁ መሆኑን ታዝበናል። አካባቢያችንን ተደራጅተን መጠበቅ ከጀመርን እዚች ቀጠና አንድ ቀበሌ ላይ ከኛዋ ቀጠና ላይ የተፈጸመ ችግርም ሌላም ነገር የለም ተመስገን ነው እስካሁን በመደራጀት ትልቁም አዋቂውም ትንሹም ገብቶት ማንም ሳያስገድደው ተራውንና ጊዜውን አውቆ እየጠበቀ ነው ያለ አንዳችን ለአንዳችን ተደጋግፈን ምንም አይነት ችግር እንዳይደርስብን አድርገን ችግር ከደረሰ በጋራ ሁላችንም ወጥተን የችግሩ ተጋፋጭ ሆነን ጥበቃውን እናካሄዳለን። ማህበረሰቡን ያሳተፈ የምሽት የወንጀል መከላከል ስራዎች ከተጀመሩ ወዲህ የሚፈጸሙ የስርቆትና መሰል ወንጀሎች መቀነሳቸውን ነዋሪዎች አረጋግጧል። የማህበረሰቡን ደህንነት ለመጠበቅ በተመረጡ ቁልፍ በሮች ጠንከር ያለ የብሎካድ አደረጃጀቶች ተሰርተዋል ያሉን የማራኪ ክፍለ ከተማ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ዋሲሁን ጣሰው ማህበረሰቡን ከጸጥታ ኃይሎች በማቀናጀት የጥበቃ ስራዎች እየተሰሩ ነው ብለዋል። የሚኒሻ አባላትን በማደራጀት መለስተኛና ቁልፍ በሮችን በማስጠበቅ አሁን ካለው የጸጥታ ችግር ክፍለ ከተማውን ወደ ሰላም ሁኔታ ለመመለስ ጠንከር ያለ እንቅስቃሴ እያደረግን ያለበት ሁኔታ ነው ያለም። በዚህም በዚህ ሁለት ወር ውስጥ የእገታ ወንጀሎችን አልተፈጸሙም። እንደ ክፍለ ከተማ አንጻራዊ ሰላም ያየንበት ሁኔታ ነው ያለው። በከተማ ሁሉም ክፍለ ከተሞች ወንጀል እንዳይፈጸም የመንግስትና የግል ትጥቆችን በማቀናጀት ሰፊ የጥበቃ ስራዎች እየተሰሩ መሆናቸውን የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ አቶ አለልኝ አለም ተናግሯል። እየተሰሩ ባሉ ተግባራትም እገታና የቤተሰብ ስርቆቶችን መከላከል መቻሉን አስረድተዋል። የሰላም ዘብ በማሰልጠን የግልና የመንግስት ትጥቆችን በማቀናጀት በከተማ ላይ ምንም አይነት ወንጀል እንዳይፈጠር ትልቅ ስራ እየተሰራ ነው። ብሎክ ከችግራችን የመውጫ መንገድ ነው በሚል ለማህበረሰቡ ትልቅ ግንዛቤ በመፍጠር አሁን እጅ ተፍንጅ የሚያዙ የሞባይል ስርቆቶች፣ የቤት ሰብሮ ስርቆት፣ እገታን መከላከልና ማክሸፍ ተችሏል። ብዙዎቹ ጎንደር ከተማን ለነዋሪዎችና ለእንግዶች ምቹና ተመራጭ ከተማ ለማድረግ የጸጥታ ተግባሩ ላይ እየተሰራ ነው ያሉት አቶ አለልኝ አለም መምሪያቸው የምሽት የሌሊትና የዳር ጥበቃ ስራዎች ተጠናክረው እንዲቀጥሉ እየሰራ መሆኑንም ተናግረዋል። ሁሉም የመንግስትና የግል ትጥቅ አቀናጅቶ የሌሊት የዳርና የምሽት ጥበቃዎች ተጠናክረው መቀጠል መቻል አለባቸው። በመንግስት በኩልም ሰፊ የሚባል ዝግጅት ተደርጎለት ወደ 843 የሚሆን የሰላም ዘብ ሰልጥኖ ከማህበረሰቡ ጋር ተሰባጥሮ ይህን ስራ እየሰራ ነው። ስለዚህ ከጎንደርን ምቹና ፍጹም ሰላም የሰፈነበት ከተማ ለማድረግ ማህበረሰቡ ቀን ተሌት ሁላችን እንደምታዩት ሳይደክም ደከመኝ ሰለቸኝ ሳይል ሁሉም የጸጥታ መዋቅር አብሮ ተሳስሮ ስራ እየሰራ ይገኛል። ማለት ዘላቂ ሰላም የሚመጣው የጸጥታ ስራው ላይ በጋራ መስራት ሲቻል በመሆኑ ማህበረሰቡ የተጀመረውን የብሎክ አደረጃጀት አጠናክሮ እንዲያስቀጥል የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ መልእክት አስተላልፏል። የዞኑን ሰላም በማጽናት የማንነትና የወሰን ጥያቄው ህጋዊ ምላሽ እንዲያገኝ እየሰራ መሆኑን በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር አስታወቀም። ከዞኑ ወረዳዎችና ከተማ አስተዳደሮች ለተውጣጡ የፖሊስ አባላትና የቀበሌ አመራሮች በማህበረሰብ አቀፍ ወንጀል መከላከልና መቆጣጠር ዙሪያ በሁመራ ከተማ ስልጠና ተሰጥቷል። አምሳሉ አሙኜ ዝርዝር ዘገባ አለው። ከወልቃይት ጠገድ የሰቲት ሁመራ ዞን ወረዳዎችና ከተማ አስተዳደሮች ለተወጣጡ የፖሊስ አካላትና የቀበሌ አመራሮች በማህበረሰብ አቀፍ ወንጀል መከላከልና መቆጣጠር ዙሪያ ስልጠና ተሰጥቷል። ስልጠናው የጸጥታ መዋቅሩ በዞኑ ያለውን የተረጋጋ ሰላም ተጠቅሞ መደበኛ ተግባሩን በውጤታማነት እንዲያከናውን ይረዳል ተብሏል። ከስልጠናው ያገኘነው ልምድና እውቀት የህዝብ አገልጋይነት ስሜትን ለማሳደግ ይረዳናል ሲሉ ኮንስታብል ሻምበል ስማቸውና ኮንስታብል ያሬዳ ሰፋ አስረድተዋል። ከፖሊስ ከፖሊስ ለመለወጥ የሚሰራ የሰብአዊ መብት የሚጥስ ፖሊስ ላይ እርምጃ እንደሚወሰድና እና ከዚህ በፊትም የምና የሚታወቅ ቢሆን አሁን ግን ጠንክሮ እንደሚወሰድ የተማርንበት ነገር ስላለ ለማህበረሰብም እኛም ከዚህ በፊትም አላደረግነውም አሁንም ደግሞ ለማህበረሰብ ተቆርቋሪ እንድንሆንና ለህዝቡ ለማገልገል ቃል ገብተናል። ብዙ ነገር ተምረናል። ብዙ ነገር የሚያየኑ ነገር ስላለ ማህበረሰቡም ወርደን በቁርጠኝነት ከኛ ጋር ተሳትፎ አድርጎ ወንጀልን ነጻ ለማድረግ ጥረት እንደምናደርግ ነው ተስፋ ያለኝ። አካባቢው የተረጋጋ በመሆኑ የጸጥታ መዋቅሩ መደበኛ ተግባሩን በተሻለ መንገድ ማከናወን እንዲችል ስልጠናው መሰጠቱን የተናገሩት ደግሞ የዞኑ ፖሊስ መምሪያ ኃላፊ ኮማንደር ሙላት ማሞ ናቸው። ዞናችን እጅግ በጣም የተረጋጋ የአካባቢው ህብረተሰብ አካባቢውን ራሱ መጠበቅና መምራት እየጀመረ ያለበት ሁኔታ በመሆኑ ይህን መልካም ግንኙነትና መልካም ግኝት የበለጠ ለማጠናከር ወደ መደበኛ ስራው የጸጥታ አካሉን መመለስ አለበት። ወደ መደበኛ ስራው እንዲመለስ ደግሞ ምን ማድረግ እንዳለበት የአቅም ግንባታ ስልጠና መስጠት አለብን ብለን አስበን ነው ይህን ስልጠና ያዘጋጀነው። ስልጠናው የፖሊስንና የህዝብን ግንኙነት ያጠናክራል ሲሉም ኮማንደር ሙላት አብራርተዋል። ኮሚኒቲ ፖሊሲንግ ኦፊሰሮች እንግዲህ በተለይ ቀበሌ ላይ ህብረተሰቡ ላይ ታች ግልጋሎት የሚሰጡ የፖሊስ አካላት ስለሆነ የነዚህን አቅም ማሳደጉ ደግሞ የበለጠ ቀጻይ ፖሊስና ህብረተሰቡን ሊያጣምር የሚችል ሊያገናኝ የሚችል ውጤታማ ስራ እንዲሰሩ ይህን ስልጠና መስጠቱ ጠቀሜታ ስላለው ስልጠናው እነዚህን ያካትተ ነው። የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ሰላምን ለመጠበቅና ህግን ለማስከበር የሰው ኃይል ልማት ላይ መስራት እንደሚገባ ገልጸዋል። የሰው ኃይል ልማት ነው ከሁሉ ልማት የበለጠ ማለት አእምሮ ከለማ በጣም ብዙ ነገር መስራት ይቻላል ማለት ነው። የምንሰለጥነው ሰላምን ለማስከበር ነው፣ ህግን ለማስከበር ነው። ህግን ሲከበር ነው ሁሉም ነገር የሚኖረው። የኛ ጉዳይ የእኛ ጥያቄ ደግሞ በግርግር አይደለም ይፈታው አቋም ይዘን ፌዴራል መንግስት ጥያቄ አቅርበናል። ጥያቄያችን መመለስ የሚችለው ሰላም ሲሆን ነው። የዞኑ ማህበረሰብ የማንነት ጥያቄ ያለው በመሆኑ ጥያቄው ምላሽ እንዲያገኝ የፖሊስና የጸጥታ መዋቅሮ ድርሻ የጎላ እንደሆነም ተመላክቷል። ተማሪዎች በፈተና ውጤታማ እንዲሆኑ በትምህርት ቤቶች የአዳር ጥናት መርሃ ግብር እየተከናወነ መሆኑን የማዕከላዊ ጎንደር ዞን ትምህርት መምሪያ አስታወቀም። በማዕከላዊ ጎንደር ዞን ላይ አርማጮ ወረዳ የሚገኘው የልማት በር ሁለተኛ ደረጃ ትምህርት ቤት ተማሪዎች ባዳር ጥናት ለፈተና ዝግጅት እያደረጉ መሆኑን ተናግረዋል። ቃል ኪዳን ኃይሌ በዝርዝር ተመልክተዋለች። በማዕከላዊ ጎንደር ዞን ላይ አርማጭሆ ወረዳ በልማት በር ሁለተኛ ደረጃ ትምህርት ቤት የአስራ ሁለተኛ ክፍል ተማሪዎች በትምህርት ቤታቸው በአዳር ጥናት ተጠቃሚ እንዲሆኑ እየተሰራ ነው። ተማሪዎቹ የሀገር አቀፍ ፈተናን ለመውሰድ እያደረጉ የሚገኘው ዝግጅትና አጠቃላይ የመማር ማስተማር ሂደቱን በመቃኘት ድጋፍና ክትትል ለማድረግ የክልልና የዞን የትምህርት ባለድርሻ አካላት ምልከታ አካሂደዋል። በአዳር ጥናት የተካተቱ ተማሪዎችም ለሀገር አቀፍ ፈተና የሚያዘጋጃቸውን መንገድ እየተከተሉ መሆኑን ነግረውናል። ተላሞ ይትፋሲከው ሁሉ አክሰሱ የተሟላ ስለሆነ ለምሳሌ ላይብራሪ ሀያ አራት ሰዓት ነው የምጠቀመው። በጣም ደስ የሚልና ለወደፊትም ተስፋ የሚሰጥ ዝግጅት ላይ ነው ያለሁት። የሚከብደን ነገር ሲኖር መምህሮቻችን ልክ እንደ እናትና አባት ሲቀጥልም እንደ ጓደኛ የምናያቸው ስለሆኑ ስልክ በመደወል እንጠይቃለን። ትእዛዙ አየል ይባላሉ። የተለያዩ ጥያቄዎችን እያወረድን በጋራ እንሰራለን ማለት ነው። ሂደን ምግብ አበሰለን ስንል ወጥ ሰራነ ስንል በጣም ጊዜያችን ይባክንብን ነበር፣ ግን ከዚህ ከገባነ ግና እነሱ እያበሰሉልን እኛ ሄደን አንስተ መብላት እና ከዛም በኋላ ወደ ትምህርት ጣታችን ነው የምንሄድ ማለት ነው እና ከዚህ በጣም ጊዜያችን በአገኑ የምንጠቀም ያለኝ። የልማት በር ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር መዋባው ቸኮል በትምህርት ቤቱ ከ አምስት መቶ በላይ የ12ተኛ ክፍል ተማሪዎች መኖራቸውን ገልጸው በመደበኛ የመማር ማስተማር ሂደት ከሚደረገው ጥረት በተጨማሪ ተማሪዎችን ባዳር ጥናት ለማዘጋጀት እየተሰራ መሆኑን ገልጸዋል። አጋር ድርጅቶችን የአካባቢው ማህበረሰብ በተመሳሳይ መልኩ የቀድሞ ተማሪዎችና ደጋፊዎች ማህበርን በማነጋገር ያው የአስፌዛ ወጪውን እንዲደጉሙን በማድረግ እያስቀጠልን እንገኛለን። 116 ተማሪዎች በማሳደር እያስነበብን እንገኛለን። ቤተመጻሕፍቱም 24 ሰዓት ነው አገልግሎት የሚሰጠው እሁድ ቅዳሜን ጨምሮ። በ2016 የትምህርት ዘመን የትምህርት ቤቶች የአዳር ጥናት መርሃ ግብር ተማሪዎች የተሻለ ውጤት እንዲያስመዘግቡ ያስቻለ መሆኑን ያስታወሱት የማዕከላዊ ጎንደር ዞን ትምህርት መምሪያ ኃላፊ ክንዶ ዘውዱ ይህንን ተሞክሮ ለማስፋት እንደሚሰራ አስታውቀዋል። ስናሳደራቸው ከነበሩ ተማሪዎች ውስጥ 78 ፐርሰንት የሚሆኑት ሪሚዲያልን ጨምሮ ወደ ዩኒቨርሲቲ ጆይን ማድረግ ችለዋል። ማለት ታች አድማጮ ላይ አንድ ሁለት ትምህርት ቤቶች አሉን። በጣም በጥሩ ሁኔታ ላይ እየ ሞር ደግሞ ትልቁ የመጀመሪያውንም የጅምሩ ጠንሳሽ የነበረው ጭልጋ ላይ ወደ አራት ትምህርት ቤቶች በስፋት እየሄደ ነው። በተቻለ መጠን በሚያስፈትኑ ሁሉም 29 ትምህርት ቤቶች ላይ ለማስፋት ጥረት እናደርጋለን። የአማራ ክልል ትምህርት ቢሮ አማካሪ ካሳሁን አዳነ በክልሉ ተግባራዊ እየተደረገ ያለው የመማር ማስተማር ሂደት በችግር ውስጥ ያለ መሆኑን አመላክተው የላይ አርማጭሆ ወረዳ በትምህርት ቤቶች የአዳር ጥናት መርሃ ግብርን በማስጀመር በክልሉ ፈርቀዳጅ መሆኑን ገልጸዋል። ከ3600 በላይ ትምህርት ቤቶቻችን አልተከፈቱም። በርካታ ትምህርት ቤቶቻችን ወድመዋል። በርካታ ትምህርት ቤቶቻችን ከደረጃ በታች ናቸው። ይሄ የሆነ ማለት የለማ ብቁ ተወዳዳሪ የሚያስብ ጄኔሬሽን ግንባታ ችግር ገጠመው ማለት ነው። ይሄ ወረዳ እንደ ክልል በሰላም ሞዴል ነው። ይሄ ወረዳ አዳር ጥናትን በማስጀመር የክልላችን የመጀመሪያው ፋናወጊ ነው። ይሄ ተጠናክሮ መቀጠል መቻል አለበት። በአዳር ጥናት ምርሃ ግብር ለተማሪዎች ምቹ ሁኔታን ለመፍጠር በሚደረገው ጥረት ከትምህርት ባለድርሻ አካላት በተጨማሪ የወላጆችና የማህበረሰቡ ሚና ከፍ ያለ መሆኑ ተመላክቷል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ተስፋ አይጠገብ ነበርኩ። ጤና ይስጥልን።